በስማአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃባ ከኔልማ ከነፉረ ቁልቁሉ ዋቀተኮን አሜን። የእግዚአብሔር ቤተሰቦች እግዚአብሔር እንምትወዱ እግዚአብሔር የሚወዳችው እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ትንሣኤው ዋዜማ በሰላም አደረሳችሁ አደረሰን። በጋ ኤፋ ዱአ ከምሰጎፍታ ኬኛ ፈይሳ ኬኝስ ክርስቶስ ጀለ ቡልቲ ሳትን ስንገሄ ንጉሄ እንደ እግዚአብሔር መልካም ፍቃድ በዚህ ሰዓት የምንነጋገረው እርድ ዛሬ በስንት ሰዓት ይታረዳል? እንደ መጽሐፍ ቅዱስ እንደ ስራተ ቤተ ክርስቲያን በስንት ሰዓት ነው የሚታረደው? የተለመደውስ እንደምን ነው? ምክንያቱስ ምንድን ነው የምለው እና ያለን አከያው አቀዮት አራ ቃልሚሳ ሜቀት ቀለማ በርሰም በረመከመዳ አካስርነ መነክርስትያናት ማለዳ አካ በርቴትሞ ከምዳ ዮ ማልተይሞ እርድ ትንሣኤ ላይ እርድ ከሌሎቹ አዋማት ይለያል። እንደ ህጉ አንዳንዶቹ ከአስራ ሁለት ሰዐት በኋላ ወደ ነግ ስለሚቆጠር ከአስራ ሁለት ሰዐት ጀምሮ ማረድ እንችላለን የምሉ አሉ። እንዲሁም ደግሞ ወተንሳ እንደተባለ በስድስት ሰዐት ማረድ እንችላለን የሚሉ አሉ። የትኛው ነው ትክክለኛ? እንደ ቤተክርስቲያን እንደ ስራተ ቤተክርስቲያንና ሰው ደግሞ ቢያረግ የትኛው የተሻለ ነው? ያኛው የስራተ ቤተክርስቲያን ባይቻል የትኛው ብናረግ ጥሩ ነው የምለውና ያለ ማለት ነው። አጋ ነሞን ተኮ ተኮ ቃልሚ ዱአ ከመሰጎፍታ ከይፋይሳ ከይክርስቶስ አደዳጋ ወረንካን ራቴ

እንደ ቤተ ክርስቲያን ስራ ስናይ ዛሬ አይታረድም፣ ነገም አይታረድም። የሚታረደው ከሰኞ በኋላ ነው። ለሥጋችን እንድንበላ ሥጋው እንድበላ የተፈቀደለት ከሰኞ በኋላ አምሳ ቀን ሙሉ አለው። ነጌ አንድ ክርስቲያን እየጾመ የነበረ እየሰገደ የነበረ ምንድን ነው የሚበላ? እውነተኛውን በግ የታረደልን በግ በአንደኛው ቆሮንቶስ ምዕራፍ አምስት ቁጥር ሰባት ላይ ፋሲጋችን ታረደልን እንዳለ የታረደልንን ክርስቶስን ለመብላት መዘጋጀት አለብን እንጂ ክርስቶስን መብላት ነው። ስለዚህ ነገ አይበላም፣ ነገ ከብት አይታረድም፣ ዛሬም አይታረድም፣ ነገ አይታረድም። የሚታረደው መቼ ነው? ከሰኞ ጀምሮ ነው። እንደ ስርዓተ ቤተክርስቲያን ማለት ነው። ለምን ይሄኛው በመንፈሳዊ እየጾምን የነበረውን በስጋው ደግሞ በእውነተኛው በጉ መያዝ እንዳለብን ማሰር እንዳለብን ነው። ክርስቲያን ጾም ሲይዝ በንሳ ይይዛል። ጾም ሲፈታ በቁርባን ይፈታል እንጂ ዓለማዊውን ከብት የሚያልቅበት መሆን የለበትም ማለት ነው። ሁለተኛ ይሄ ስለሆነን አንደኛው፣ ሁለተኛ ነገር የማይበላው በቀላል ነገሮች በእንቁላል፣ በሌሎቹ ደግሞ በቅቤ፣ በአይብ፣ በነዚህ በነዚህ ሆዳችንን አስለምደን ቀስ እያልን እንድንሄድ በሳይንስም አንድ ጊዜ ጾሞ የቆየ ሰውነታችን መረቅን ብዙ መብላት ስለማይችል ቀስ ቀስ ብለን እንድናልስ ለምድ ነገ፣ እንደ እሁድ ብዙ ባንበላ ከሰኞ በኋላ ቀስ እያልን እየበላን ብንሄድ ይመረጣል፣ ይመከራል። በቤተ ክርስቲያንም በዓለማዊም ማለት ነው። ከናዳፊስ ቃል ምዮሜዳ ይሰየዱ ዳፊ አከሰና ማና ክርስቲያናት ሀራሲ እንደንዳሙ ሳምባተስ እንደንዳሙ ውይተ ተራቲ ኤገሌ ፎን ኬኛ ተንኛቱ

ቡጳ ወሬን ከናቲን ኦፍ በርሲሳ ሱተ የእኔ ገራ ኬን የከፋን አከስር ሞ ይሄ የሚከብደን ከሆነ ደግሞ ቅዳሴ ካለቀ በኋላ ነው። አይቻልም። ቡራኬ የለም ከትንሣኤ በፊት ቡራኬ የሚጀመረው ወተንሳ ተብሎ ቅዳሴ ሲገባ በዛን ጊዜ ነው። ቡራኬ የሚጀመረው ስለዚህ ከሆነ ከሆነ በጣም ከባሰብን ከስድስት ቅዳሴ ከቡራኬ ከገቡ በኋላ በጣም ደሞ ትንሽ ስርዓቱን ደሞ ንቅረብ ከተባለ ቅዳሴ አስቀድሰን ጨርሰን በኋላ አርደን እንድንበላ ስለምንደርስ ሀምሳው ቀን ሙሉ ስላለ በዛን ጊዜ ነው የሚቻለው። ምክንያቱም የሌላው ቀን የገናንን ማታ ማረድ እንችላለን አስራ ሁለት ሰዓት ላይ የሌሎችንም ማረድ እንችላለን። ይሄኛው አስራ ሁለት ሰዓት ላይ የማናረድበት ምክንያት ቡራኬ የለም። አሁንም አሁንም ዛሬ ማታ ወተንሳ እስከሚባል ድረስ እንበለደዌ ወይም አምበለጻማ ወዲ ካማ መከመ የውም ያብጻነ ያብጻይ ከሙ እየተባለ ነው ጸሎት የሚደረገው። ጸሎት በስመ አብ ተብሎ ቡራኬ የለም። እግዚአብሔር ፍታ ብቻ በአፍ ይባላል እንጂ። ስለዚህ ይሄ ሁሉ ስለሌለ የለ መባረክ ስለሌለ በስመ አብ ስለማይባል ምን ይደረጋል ታዲያ? ያለ ቡራኬ ደግሞ የታረደ የሞተ ነው። እንደሞተ ስለሚቆጠር ቡራኬ ስለሌለ፣ ወይም ስድስት ሰዓት ላይ ወይም ጠዋት ማረድ ነው ያለባችሁ፣ ወይም ከአስር 10 ሰዓት በኋላ ነው ማረድ ያለባችሁ። ስለዚህ እኛ ክርስቲያኖች አሁን አብሶ ብዙ ሰው እንግዲያው ዛሬ በየቦታ በየመንገዱ፣ በየቤታችን በየሁሉ ቦታ ዝግጅት ዝግጅት ላይ ነው ያለን። በቃ ግዴታ አንዳንዱ ደግሞ ደግሞ ቤተክርስቲያን ሳያስቀድስ ቤት ተኝቶ ተነስተው አስር ሰዓት ላይ የሚበላም አለ፣ ከነጋ እንደሚቀሰፍ ነገር አስቦ ማለት። ስለዚህ ስርዓቱ ይሄ ነው። ጾሙ ጾመን የቆየነው እኛ እንደ አይዛብ አሁን ዛሬ እኛ ስን ጾም ቆይተናል። እንዲሁም ደግሞ ስን ጾም ስንይዝ ቄራውን ያጨናነቁ አይዛቦች አሉ። ያላመኑ መናፍቃን አሉ ዛሬ እነሱም አሁንም ያጨናንቃሉ በምግብ እኛም ደግሞ ከብት የሚያልቅበት እንስሳት የሚያልቁበት በዓል አይደለም ይሄ። የታረደልን ክርስቶስን የምንበላበት ቀን ስለሆነ ይሄንን ታሳቢ አድርገን ከሰኞ በኋላ ይደርሳል ለስጋችን አሁን ለነፍሳችን ምግባን የታረደ ክርስቶስን እንብላ። አጋ ጾም ንኩን ጾመ ጎፍታ ከኛ ፈይሳ ከኛ ክርስቶስ አከ የሞኑ ጥልፋት ንኩን አጋው ይተታ ወደኛቸው የሞኑ ጥልፋት

እንዳንታመም የሰላም በዓል የሆነውን የበሽታ በዓል እንዳናረግ ይህንን ጥንቃቄ ማድረግ አለብን። መልካም በዓል ይሆንላችሁ። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን።